በአንዳ ገናኝታ የፍቅርን ሸማ ደርባ ጎና አጽፋኝ፣ ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን፣ መሪር ነው ሀዘኑ

በሳቅ በጫወታ የሰራነው ሁሉ ሲቀርበት ዝታ ምን ሰማን ይሆን የማታ የማታ ወጣቷ ዘንጣፋ ይሂድ

ልባጣውኝ አልቅሳ አልቅሳለኝ ካንቺ መለየቱ ሞት መስሎ የታየኝ ቃልሽ ቃልው ይሁን እንዳንረሳሳ አፈር እስኪጫነን ሆነን በቁም ሬሳ።

ፋኝ ረርድብን ብዬ ቢበቃኝ መኖር ተቃጥዬ ሰነፍኩኝ ሁሉን ነገር ጥዬ ልገስግስ ልሂደው እንገዴ ልነሳ ለያዘው መንገዴን ልጓዘው ሲያላሰማ ጉዴን ሲከፋኝ ረርድብን ብዬ በቃ

አንድ ያዝኖ ለጠላው ዋብሎ ወቶት መሃላው ሰው መቼ ብርሙና ይበላ ከዘራው ገለባ ካቄፌ ከበቃው ሰው መሄድ ምን አለ የጠላውን የጠላው ጠልቶ ለመጓዝ አስር በቅሎ ቢጫን አንድነው መሸሻው ሚሄዱ ስግር መቻለስ ደግሞ ለመሸሻው አንደኛው ፍቅር አብሮነት ሲደሰት ህልሙ ሰምሮለት ሌላውን ፍርቶት ያመነው

አዲስ ቀን ሲመጣ የኖረው ባልም ሲወጣ የቻለ ዋጋማ ያጣ አዲስ ቀን ሲመጣ የኖረው ባልም ሲወጣ የቻለ ዋጋማ ያጣ

በጣም አሪፍ በጣም ግሩም ነበረ። ታፈረን አልፎ አልፎ እዚህ ያየው ነበረ። ቁጭ ብሎ ተወዳዳሪዎችን ከዚህ በፊት ሲያ የዳኞችን እያንዳንዱን ነጥብ ሲከታተል የቆየ ይመስለኛል፣ እና በጣም ነው ድምጽ የሚያምረው። ከዚህ በኋላ በጣም ብዙ ቦታ እንደምትደርስ መገመት ይችላለው። ውሳኔው ያንተ ቢሆንም፣ ምክንያቱም በየሳምንቱ ዳኞች የሚያነሱልን ነገር በቀጣይ እያስተካከልክ ሄድክ። በጣም ለዚህ ምዕራፍ ክስተት ከሚሆኑ ተወዳዳሪዎች መካከል አንዱ እንደምትሆን ጥርጥር የለኝም። አቤል ንጉሴ የጋሽ ጥላውን ገሰሰን ይቺ አጋጣሚን አቅርቦልናል። ታፈረ የጋሽ ማህሙድ አህመድን ካልወደደ መኖርን ውብ አድርጎ አቅርበዋል። ለሁለታችሁም መልካም እድልን እመኛለሁ። ወደ ዳኞቻችን። እሺ አቤልና ታፈረ እንኳን ደህና መጣችሁ እሺ ከአቤል ጀምር። እንዳገባባችሁ አሬ አቤል የጋሽ ጥላሁንን ይች አጋጣሚ። አቤል በተፈጥሮ ያለ ድምፅ ቆንጆ ነው። ማዜም የሚችል ድምፅ በደንብ አለ። ጉሮሮ ላይ የሚሰማ ጥሩ ነገር አለ። ጉልበትህ በደንብ ቆንጆ ጉልበት ነው ያለ። ትንፋሽም እና ድምፅ ይሄ ብራይት ነው። በቃ ግጥም ለመሰማት ምናምን ይሄ በቃ ክፍት ያለ እሱ እሱ ቆንጆ ኳሊቲ ነው ግን አቤል በጣም ብዙ ቴክኒካል ነገሮች ላይ ትኩረት ማድረግ አለብህ ብዬ ነው የማስበው። የመጀመሪያ ጉዳይ ከቅኝት ጋር በተያያዘ ቅኝት ምን እንደሆነ በደንብ መረዳት፣ ከዛ እሱን ፕራክቲስ ማድረግ፣ ጆሮህን በደንብ ማለማመድ፣ ጉሮሮህን በደንብ ማለማመድ። አሁን ለምሳሌ የነበርክበት ሜጀር ግማሽ ቢወርድ ደስ ይለኛል። ይዞሃል፣ በጣም ወደ ላይ ጋር ያሉትን ኖቶች መድረስ አልቻልክም። በጣም እንዲህ ተንጠራርተህ መንካት ሲያቅትህ ምናምን ነገር ይሰማል በደንብ እና የእሱ ችግር ደግሞ ብዙ ቦታዎች ላይ በቃ ነፃ ሆነ እንዳታዜም አግዶሃል። ምናልባት እንግዲህ ከእድሜ ጋር የተያዘ ወንዶች የድምፅ ለውጥ የምናመጣበት አይነት ነገርም ይሰማል። ጉሮሮ ላይ በደንብ ፍን ያለ ነገር፣ ልቅቅ ነገር አይደለም። ከዛ ውጭ ደግሞ ዜማ አዳምጠህ የምትረዳበት መንገድ መስተካከል አለበት። ይሄኛው ዜማ ፈጽሞ እንደዚህ አይደለም፣ አቤ ጭራሽ እንደዚህ አይደለም። ይሄኛው ዜማ ቅላጼዎቹ ያለ ገደብ ናቸው። የዜማ ጥፋቶቹ በትክክል አልተደመጡም። ፋልሴቶ ወይም ይሄ ፎልስ ቮይስ የምንለው ነገር ቶታሊ ልክ አልነበረም። የድምፅ አወጣጥ ቴክኒኩ ይሄ ጥሩ አልነበረም፣ የድምፅ አወጣጥ ቴክኒክ ሪትም ደግሞ ብሪጅ በለው ሲመለሱ፣ አንተ ኢቨን መሳሳትህን ራሱ ያወቅ እስከማይመስል ድረስ ነው፣ ሲበላሽ በዛው የቀጠልከው ነገር እና በጣም ተቸግረዋል። ረጅም ሰዓት አንተን ለመመለስ ወደ ሪትም ውስጥ ባንዶቹ በቃ ጠፍተው ነበር እርስ በራሳቸው የሆነ ቦታ ላይ እንደገና ተሰብስበው የመጡት ነገር እና ሪትምም በደንብ ፊል ማድረግ። ቢያንስ መሳሳት ምንም አይደለም፣ ግን መሳሳትን ማወቅ ኢምፖርታንት ነው። መሳሳትህን ካላወቅ ስለማትታረም ስለማታስተካክል ማለት ነው። ግን ብዙ ቴክኒካል ነገሮች አሉት ችግር የሆኑ እና መሆን ትችላለህ። ድምጻዊ ነው። አዎ፣ በደንብ የሚያምር ድምጽ አለ፣ ምንም ጥያቄ የለውም። ግን አሁን ከዚህ የሚነሱን ሀሳቦች እየወሰድክ ራስህ ላይ በደንብ መስራት ይኖርብሃል። 9300 ታፈረ። ጋሽ መሐሙድ በጣም ቆንጆ ምርጫ፣ በጣም ውብ የሆነ አቀራረብ ነው ያቀረብከው። በጣም ቆንጆ ነው። በራስ ድምፅ የሚለው የመጀመሪያው ገዢ ሀሳብ ነው ፋና ላምሮት ላይ እሱን በጣም ትኩረት አድርጎ ማሰብ ያስፈልጋል። ድምፅህ ግርማ ሞገስ ያለው የወንድ ድምፅ አዳ ግሬስፉል የሆነ በጣም ሬንጅህም በጣም ሰፊ የሚባል ነው። ወደታች የምትወርደው ወደ ላይ የምትወጣው በጣም ቆንጆ የሬንጅ ስፋት አለ። ፍሬዚንግ ላይ ያለ አረዳድ ዴ ዋን አሁን የመጀመሪያ ቀን እንደመሆኑ መጠን ብዙ ደግሞ ሲነገር የሚስተካከሉ ነገሮች እንዳሉት ሆኖ ቆንጆ ነው። አሁን በራስ መረዳት ያሉ ነገሮች ቆንጆ ናቸው። ጉልበትህም በጣም በጣም ግሩም ነው። በተለይ የታችኛው ድምፅ አካባቢ ብዙ ጊዜ ያስቸግራል አይደለም። ለማዜም ኖቶቹ ሊፈሰፈሳሉ ምናምን የሆነ የማይሰሙ ነገሮች የተግበሰበሰ ግን፣ በደንብ ደገፍ አድርገህ እንዲሰማ የምታደረግበት ነገር የታችኛው ድምፅ በጣም በጣም ግሩም፣ እውነቴን ነው የምልህ። ትንፋሽ አጠቃቀምህም ግሩም ነው። ትንሽ ቅሬታዎች የነበሩት ታፈረ ከቅኝት ጋር በተያያዘ ሎጋ ደግሞ ያሉ ኖቶች በደንብ ያልተነኳሉ እየፈለግ ያልደረስክባቸው ትኩረት የመስጠት ጉዳይ ነው። ለመመድ የማድረግ ጉዳይ ነው። በደንብ ይስተካከላል። ከዛ ግን በጣም ቅር ያለኝ ደግሞ ምንድን ነው ሙዚቃው እየረዘመ እየተደጋገመ እየረዘመ ነው አይደለም የሄደው ሉዝ እያረክ መጣ የነበረህን ኢነርጂ እየተውክ ከቅኝት በደንብ እየወጣ ምናምንና ፊያቶ ኢንዱራንስ አለ አይደለም ኢንዱራንስ ምንድነው በአማርኛ ኢንዱራንስ ጽናት ነው። ጽናት የለም መጽናት ተጀምሮ እስከ አሁን የአንድ ሰዓት የሁለት ሰዓት ፐርፎርማንስ ስቴጅ ላይ ብቻህን ኮንሰርት ታደርግ ይችላል ሶ እንዴት ታደርግ ነው አንዷ ሙዚቃ ላይ ሁለቴ ሶስቴ ስትመጣ መጣ ከደከምክ ረጅም ፐርፎርማንስ ላይ እንዴት ነው የሚሆነው እሱን ማሰብ ያስፈልጋል ስለዚህ ትንፋሽ አለ ማለትና አሁን የማወራው ሀሳብ የተለያየ ሀሳብ ነው ኢንድራንሱ ስለዚህ በደንብ እስከመጨረሻው በአንድ አይነት በጀመርክበት ኢነርጂ ጀምሮ የመጨረስ ነገር ምናምን ይኖረው አልፎ አልፎ ትንሽ የቫይብራቶ ነገሮች ይሰማሉ፣ ግን በጣም እርግጠኛ ሆኝ የምነግርህ ነገር በጣም በጣም ቶሎ የሚቀረፍና ቶሎ የሚስተካከል አይነት ነገር ነው። ግሩም ነው። በጣም ቀስ እያለን ደግሞ እንግዲህ የመጀመሪያ ቀን ስለሆነ ብዙ አስተያየት ለመስጠት ስለማይመች እንጨምራለን። 9900 እሺ፣ አቤል ንጉሴና ታፈረ አሰፋ በድጋሚ እንኳን ደህና መጣችሁ የጋሽጥላውን ገሰሰን ይች አጋጣሚ የሚል ዜማ ነው ይዘ መጣው ዜማው በጣም ቆንጆ ምርጫ ለመድረክ የሚሆን በደንብ አድርጎ ያንተን ብቃት መፈተን የሚችል ጥሩ ዜማ ነው የመረጥከው ምርጫውን እንዴት አካሄድ ማለት እንዴት እዚህ ጋር አምጥተህ አዜምከው የሚለው ላይ በኋላ እናወራለን ግን ያንተ ድምፅ በጣም ቆንጆ ነው። የልጅ ድምጽም ቢሆን ግን መስመሩ ላይ የገባ አይነት ነው። እኔ ደግሞ ፊል ያደረግኩት እሱን እንዴት ተጠቀምክበት ነው ዛሬ ልነግር የምፈልገው። ዜማውን መጀመሪያ እርግት አድርገህ ለመጫወት ዜማውን፣ ስሜቱን እና ፍላጎቱን መረዳት አለብ። ይሄ ዜማ በጣም በእርጋታና ወደ ሰው ለመተላለፍ እንዲህ ተመስጦ የሚፈልግ ዜማ ነው እና የሆነ ችኩል ችኩል ያለ አይነት ፊሊንግ ነው ውስጡ ያለው። ያልተረጋጋ ስሜት ነው እ የተሰማኝ መድረክ ላይ ገና፣ ያው አዲስ ኤክስፒሪየንስ ነው የመጀመሪያ ሊሆን ይችላል እዚህ ጋ መተህ፣ ግን ተረጋግተህ ማዜምን እሱን የመጀመሪያ ልታስተካክለው የሚገባ ነገር ነው። የምታዳምጥበትን መንገድ ደግሞ የዜማዎችን መቀየር አለብ ዜማውን ምንድን ነው ውስጡ ያለው እያንዳንዱ ጥቃቅን ነገር የዜማው አካል፣ እዚህ ጋር በደንብ መባል አለባቸው። የመረጥከው ዜማ ትልቅ ሆኖ ከባድ ሆኖ እሱንም በልክ ባልሆነ መንገድ ከዘፈንከው እዚህ ጋር የመጣበትን ነገር ግብ አይመታም ማለት ነው። ስለዚህ አደማመጥህን አስተካክል። እንደገና ደግሞ ድንገት ዜማ መካከል ላይ የምትጮኸው ነገር ድንገት ጭምር አድርገህ የምትጮኸው ነገር አለ። እሱ ነገር ጥሩ ልምድ አይደለም የዳይናሚክስ አግባብ ሌላ ነው ዳይናሚክስ ማለት ከትንሽ ወይ ተነስቶ ቃስ እያለ ያድጋል ወይ ደግሞ የእውነትም ከትልቅ ተነስቶ ቃስ እያለ ይወርዳል ከትንሽ ተነስቶ ትልቅ ይሆንና መልሶ ይወርዳል የተለያየ አይነት የዳይናሚክስ ስርዓቶች አሉ አንተ እንዳረከውም አይነት አለ ግን በደንብ የገባው ሰው ማድረግ የሚችል ነው እና ስለ ዜማው ፍላጎት በደንብ ። ማሰብ እንዳለብህ ነው። ይሄንን ምመክርህ የዘፈን ምርጫህን በጣም ጥንቃቄ አድርግ። ለአንተ ልክ፣ ለአንተ አረዳድ ልክ መሆን የሚችሉ ዜማዎች ላይ ብታተኩር። ምክንያቱም አንዳንድ ዘፈኖች በጣም ትልቅ ኤክስፒሪየንስ የሚፈልጉ ዜማዎች አሉ። ስለዚህ የዘፈኑ ስትራክቸር ከሚቀየር በሚገባ ልክና በምታዳምጠው ልክ ዜማህን ምርጫ አስተካክል። ቅኝት ላይ በጣም በጣም በጣም ስራ ያለው ሪትምም ገልብጠ ነበረ እስኪ ጠፉ ድረስ ሱም ብሩኬ ነግረዋል። እነዚህ ነገሮች ካስተካከል ባለህ ቆንጆ ድምፅ ጥሩ ትሆናለ ብዬ ነው ምመክር። 9300 ታፈረ አሰፋ የጋሽ ማህሙድ አህመድን ካልወደደ መኖር የሚለውን ዜማ ነው ይዘህ የመጣው። በጣም ቆንጆ ምርጫ ነው። ከዚህ ከሚያስገመግም ትልቅ ድምፅ ጋራ በጣም ጥሩ አድርገ ነው ፐርፎርም ያደረግከው። በጣም ላደንቅልህ ፈልጋለሁ። ወፍራም ድምጽ ብዙ ጊዜ በትልቅ መስፈን ከባድ ነው ግን፣ በጣም ኢነርጂ አለ፣ አስገምጋሚ የሆነ ድምጽ ነው ያለ። ይህንን ድምጽ እንዴት ተጠቀምክበት ስንል የእውነት ለመናገር ለመጀመሪያ መድረክ በጣም በጥሩ ሁኔታ ነው የተወጣኸው። ባይሆን ብዬ ያየኋቸውን ነገሮች ልንገርም፣ ቃላቶች በጣም ይሰማሉ ግን የሆነ የሆነ ቦታ ጋር እርግጠኛ ያልሆንክባቸው ቃላቶች ነበሩ እና ሲወጡ ትንሽ ጉለምለም ብሎ ያለፉ ነገር። በደንብ አዳምጠው እርግጠኛ ያልሆንክባቸው በደንብ እንዲሰሙ አድርግ። ሌላ በጣም የዘማ መረዳትህ፣ ሪትም መረዳትህ፣ ስለ ውበት ጀምረሃል፣ በደንብ ያስፈልጋል። ግን ውበት ላይ የምንድሰራ ስለ ውበት መጨነቅ መቻል አለብህ። በዚህ ልክ ከተረዳ አንተ ላይ የምናጠፋው ኮሜንት ውበት ላይ እና ስሜትን የማጋባት ነገር ላይም በጣም እንድታስብበት ነው። በተረፈ በጣም ብዙ ነገሩ ጥሩ ነው። ቅኝት የተወሰነ ቦታ ጋር ችግር አለ። እሱን በደንብ አንደርስታንድ እንደምታደረግ አስባለሁ። ከዚህ ሁሉ መረዳቶች ውስጥ እኔ ጋር ያለው ውጤት 9920 ነው። እሺ ከአቤል ከጀመርክ ጀምሮ በጣም የገረመኝ ፊትን ወደዚያ አዙረ ዘፈኑ መሀል ላይ ነው ራሱ ፊትን ያየሁትና፣ ገና ስትጀምር እንደዚህ አይነት ልምዶች መሆን የለባቸውም። ምክንያቱም ድምጻዊ ከሆንክ ወደ ባንዱ ወደ ጥርጣሬ ገና ስትጀምር ጀምሮ እንደዚ አይነት ነገሮችን ጊዜ ነው የገባሁ። ሌላው በጣም ቅድም የተነሳ ሰው ገርሞኛል፣ ብሩክ ያነሳውና በጣም ነው ጉሮሮ የሚቀልጸውና ዘፈኑ በቃ ከአቅሙ ከሚገባው በላይ ነው ገባ ቅላጽ ያስታጠቅከውና ዘፈኑን አንተ ለማሳመር ብለህ ሊሆን ይችላል፣ ግን እሱም ስህተት ነው። ለምሳሌ ዘፈኑ የሚገባውን ቅላጼ ውበት ነው፣ ግን የሚገባውን ቦታ ሲያገኝ ነው ጥሩ የሚሆነው። ሌላ የተሰማኝ ነገር ምንድን ነው፣ አንተ ጋር ትንሽ የመረጋጋት ጊዜ መስጠት የማጥናት እና ሙዚቃ ምን ይፈልገዋል። አንድ አሪፍ ነገር አለ ግን በቃ እሱን ማኔጅ ማድረግ አለብን። ለምሳሌ ከሙዚቃው ጋር አንተ በደንብ ራስን መስፋትና ሙዚቃው ምን ይፈልጋል የምትለው ወሳኙ ነገር ደግሞ፣ ብዙ ጊዜ ሁለቱም ዳኞች አንስተውታል፣ አስደንጋጭ መገልበጥ ነው። በቃ ማለት ሙዚካሊ ባንዶቹ እንኳን ይብል ለማስተካከል የተቸገሩበት ቦታ። ምክንያቱም ሙዚቃው ከባድ ቢሆን በቃ ትጠብቃለህ፣ ግን የማይጠበቅ ቦታ ነው ሙዚቃው የተገለበጠውና ይሄ በጣም መደገም የሌለበት ነው። አቤል በደንብ ዝግጅት ያስፈልጋል ማለት ነው። እኔ ጋርም ያለ ነጥብ 9350 ነው። ሌላው ታፈረ ደስ ያለኝ ነገር አንድ ደስ የሚል ቃና አለ። በራሳ ጫወት የተጫወትከውን ብዙ ጊዜ ተጽዕኖ ይፈጥራል። ጋሽ ማህሙድ ጋርና ጋሽ ጥላሁን ዘፈን ብዙ ጊዜ ድምፃ ያስቸግራል ሳትወድ በግድህ የሆነ ነገራቸውን ትወስዳለና ይሄ በራስ መንገድ የተጫወትከውን ያቀረብከውን እጅግ አደንቃለሁ። ግን በደንብ ያልተመቸኝን ነገር ማንሳት እፈልጋለሁ፣ ለአንተም በጣም አደገኛና ጥሩ ስላልሆነ ማለት ነው። ከባንዱ ፊት በጣም የምትሮጠው ነገር የምትቀድመው ነገር በተለይ መጀመሪያዎች ጊዜ ማክፈል አካባቢ ይሄ ብዙ ጊዜ ክለብ አካባቢ የተለመደ ስህተት የሆነ በቃ ሙዚቃም በጣም በቃ የሚያስጠላ ነገር ሙዚቃ ከሙዚቃ ጋር የሚጋጭ ነገር ነው። እንደ ፋሽንም ነገር ነው። በቃ ከችሎታ በቃ አለኝ አይነት ስታይል ነገር ነው እሱ በጭራሽ መቅረት አለበት። ይታወቃል፣ አደለ? ስህተት ነው ለመሰለ ይህ አንደኛው ውበቱን ያሳጠዋል። የዚህ የዜማ ጸባይ ደግሞ አንተ እድል ያገኘህበት ነው። እኛን ይዘን በጣም ፍሎ አርጎን እኛን ይዞን እንደፈለግ የምታደረግበት ነው። እንጂ የሆነ አክት ምናምን ታሳይበት ምናምን አይደለም እችለዋሉ አይነት ነገር አይደለምና ሆን ብለ ነው የተፈጠረው ነገር ብዬ ነው ማስበው። ይሄ መደገም የሌለበት ነው። ለምን እንደዚህ አይነት እድሎችን ስታገኝ በደምብ ይዘህን መሄድ አለብህ። አቅም ስላለ፣ በነገራችን ላይ አቅም ስላለ ነው ማውራው። መጥፎ ነው እያልኩ አይደለም፣ ከዚህ በላይ መስራት ትችላለህ። ሌላው በጣም የገረመኝ ብሩክ ያንስቶታል፣ በጣም ገርሞኛልና ብዙ ድምፅ ያነቹ ጋር ያለ ችግር ነው የላኛውን ሃይ ፒች የምንለው ወይ የላኛውን የዜማውን ክፍል በጣም ትሰራው እና የታችኛውን የዜማ ክፍል እኮ ስለምትንቁት ነው። ቀላል ነው ብላችሁ እና እሱ ላይ ከአንተ አይጠበቅም። ፒች ነበረው ይፈርሳል። በቃ ይሄ ማለት በደንብ መታሰብ ያለበት ነውና የወረደውም አካባቢ ዘፈን ነው ዜማ ነው። ስለዚህ የወረደው በጣም ላይ ያምርና ታችኛው ላይ እንደ ቀልድ የምታልፈው ነገር ይሄ ሊስተካከል ይገባል። እኔ ትንሽ አድመተ ብትሰራ በደንብ ብታስብበት፣ ውጤት ደረጃ እምትደርስ አቅም ያለ ድምጻዊ ነው። እኔም ደስተኛ ነኝ። ዘጠኝ ሺህ ዘጠኝ መቶ ነው የምሰጥ።